መቀጠብ ይፈልጋል እዚህ በማዳማት እንደ ግላዲያተር ማለት ነው አንተ ከእንስሳ ከነብር ጋር ስትታገል ስትደማ አይቶ ቡና እየጠጣ መዝናናት የሚፈልግ ብዙ ሰው አለ ይሄ ኖርማል ኔቸር ባይ ዘ ኢትዮጵያዊ ብቻ አይደለም ኖርማል ኔቸር የሰው ልጅ ኔቸር ነው ይሄ ናስካር አምስት መቶ ጊዜ የሚሽከረከር መኪና ለምን ሚሄድ ይመስላል ሰው ከአንዷ ብትገለበት ብሎ ለማየት ነው ሚሄዱ እንጂ ሚዞር መኪና ማየት ምን ጥቅም አለ እና ይሄ ካታስትሮፊ የሚፈልገው አካል ወደዛ እንዳያስገባችው በትግል ያመጣ ነው ተነጋግረን ያመጣ ነው። ጊዜ የሰዋንበት እውነት ጊዜያችን ውድ ነው ብለን ነው የምናም እናንተም ገንዘብ የምትሰሩበት ሁላችን ብዙ ነጊዞች የምናሳድጉበት ለሀገር የምንለፋበት ነው እና ጊዜ አጥፍተንበት ወደ ፍቅር ወደ ሰላም ተመልሰናል። ሌላ ትንሽ ጊዜ ጨምረን ደግሞ ከሌላም ሰው ሰብስበን እናንተም እዚህ አቅም ያላችሁም ሰዎች ሆናችሁ ዳጎስ ያለ ነገር እስቲ ለመገድ ሆነ ያናድርግ አይነው ፊራ እንደዚህ አይነት ልብ እንዳለ አውቃለሁ። አዛውንት ለሌሎች በራስህም ተነስተ ጠዋት ተነስተ የምታደረግ ቴዲም ጥሩ ልብ እንዳለ አውቃለሁ። የሆነም ከልባችን መሻት ከፍላጎታችን ሰብሰብ አድርገን ከሰውም ከምንም አድርገን ከራሳችን ቴሌፎን አድርገን ዘጭ ያለ ነገር እንላክላቸው። መቶ ሚሊዮን ላይ ሞላ ይችላል ግን ዘጭ ያለ ነገር እኔ እኔ በግሌ እኔ እንደዚህም ተናግሬ አላውቅም። ግን እኔ የሚያዋዛ ሰው እንዳልሆንኩኝ በዙሪያ የሚያውቁኝ ሰዎች ያውቃሉ። ማድረገውን ነገር ማድረግ አለው። ሰዎችን ስረዳ ወይም ደግሞ አቅሜ በፈቀደው መጠን ምንም የምንጠራራበት ነገር የለም። ወይም ደግሞ እንደዚህ ነው ብዬ በሚሊዮን ዶላሮች አስገባለሁ ምናምን ምናምን፣ አይደለም ግን ይህን ቻሌንጅ ግን ደስ እያለኝ ደስ እያለኝ እነዚህ ፐብሊክ ላይ መጥቶ መጀመሪያም ስቀበለው ለመልካም የትኛውን ቻሌንጅ ነው የምትለው? አሁን እያወራን ነውለመለመለመለመለመለመለመለመለመለመለመለመለመለመለመለመለመለመለመለመለመለመለመለመለመለመለመለመለመለመለመለመለመለመለመለመለመለመለመለመለመለመለመለመለመለመለመለመ ምናልባት እሱ የሚለው ነገር ይኖራል። እሱ ውሳኔው ምን ላይ እንደሆነ አላውቅም። ከቻሌንጁ ጋር ስቲል ስቲክ አድርጎ ከሆነ ከሁለት አንዳችን ብናስገባም ያሱ አይሆንም ስላለ ያን ነገር ማወቅ አለብህ። አሁን ግን ወደ እንትኑ ስንመጣ፣ ወደ መጨረሻው ስንመጣ፣ ኮንኩሉዥን፣ ቀደም ሲል እንዳልኩት ነው። በቃ እናንተ በምትሉት ምንድን ነው የምናደርገው? ቤት ከፍተን በተለያዩ መንገዶች ቃል የገቡ ሰዎች አሉ፣ ይህንን ታርጌት አድርገው ይህንን ተመርኮዘ ወደ ስንት ነው የሚሆነው? ወደ መቶ ዘጠኝ ሚሊዮን ብር ነው፣ ወደ መቶ አስር ሚሊዮን ብር ነው የሚሆነው። ያ እንኳን ባይሆን ያ እንኳን ባይሆን በዚህ በዚህ አጋጣሚ ለመኬዶኒያ የሆነ ነገር እናድርግ ካላችሁኝ እኔ ፈቃደኝነት ገልጫለሁ። እኔ ሬዲ ነኝ ነው እያልኩ ያለሁት። አለፊያ ያ ነው ያንን። ይሄ ጥሩ ነው። ይ መጨረሻ ላይ መታል መተዋል እርቡና አግኝተዋል ጥያቄውን ወደዛ እንድናመራ ስለምፈልግ ነው። ቢኮዝ ስኳሽ ያደረግነውን ነገር ከዛ ውስጥ ቅሬታ አካል እያወጣን አንጠቀምም። በአዲስ ግን ጠንከር ያለ ነገር ቢኮዝ ስሙን አንስተን እንደዛ ማንሳታችን ብቻ ሳይሆን እንዲሁም ደግሞ ጥሩም ነው ለእኛም ሴሌብሬት እናደርጋለን። የፍቅራችን የሰላም መመለስም የፍንጠር ነው። አጋጣሚውን ተጠቅመንም መርዳት አጋጣሚውን ተጠቅመን እንደዚህ አይነት በጎ አድራጊ ድርጅትን መርዳት ትልቅ ነገር ስለሆነ ይህን ኦፖርቱኒቲ ተጠቅመን እናደርጋለን የሚለውን ነገር ወደዛ እንድንሄድ ስለምፈልግ ነው። የጠብና የክርክር ቅሬታ አካሎች ወደዚህ እንዳይሻገሩብን በሚል ዮኒ የምትጨምረው ነገር አለ? ቲንክ እኔ የምለው በቃ አንዴ ሰላም ልበልሰው ከዛ በፊት አፄ ዘርዓ ያቆብ ኮፍያዬን አውልቄ ሰላም ብያለሁ። ለኔት ነው ኮፍያ የተወለቀለት። በነገር ላይ አፄ ዘራ ቆቡ መጥቶ ለአንተ ሀቅነትን የመሰከረው ቴዲ ሐዋሳ የተባለው አሁንማ ታላቃችን አያናን መስማት ነው። እየሰማህ እኔ አንድ ነገር የመጨረሻ ልበል እና አጋ መሄድ አለብኝ። ኒ ይህንን ነገር ትስላልን ቢካዝ ብዙ ሰዎች ደግሞ ር ኢንትረስትድ ሰፖርት ማድረግ ስለሚፈልጉ ሰብሰብ ብለን የተሻለ ነገር ለማድረግ እርግጠኛ ነኝ። እዚህ ያላችሁ ፈቃደኛ የሆናችሁ ከኛ ጎን ሆናችሁ እናግዛለን ያላችሁ ያው እገዛችሁ ስቲል እንዳለ ሆኖ ተጋግዘን ዊክንዱ በትልቁ እንትን ማድረግ እንችላለን። እሺ የሆኔ ከመውጣቱ በፊት የሆነ አንድ ደቂቃ አሁን ማለት በፊራሙ ቻሌንጅ ወሽ ቻሌንጁ ተተግብሮ ቢሆን አሪፍ ነበረ። ምክንያቱም ብዙ ሰዎች እንደፈን የሚታይ ነገር ስላልሆነ ያነሳችው ድርጅት ውስጥ ብዙ ሰው የሚረዳ ሰው አለ። እነዛ ችግረኞች በቀጥታም በተዘዋዋሪ በስልክም በተለያየ ነገር ይሰማሉ፣ ስልክ የሚጠቀሙ ካሉ ማለት ነው ብዙ ሰው ስለሰማው ቻሌንጁ እንኳን መሆን ካልቻለ፣ እንደኔ እንደኔ ውጭ ላለውም ዲያስፖራ ጥሩ ስም ስለማይሆን የመቀዶኒያ ተወካዮች ካሉ ላይቭ እንኳን ተዘጋጅቶ ቢሆን ፍራኦል፣ ቴዲ እና ዮኒ ከነ ግሩፓቸው ከነ ደጋፊያቸው ተገኝተው ሌሎች ሰዎችን በዛ ሞራል ገንዘቡ ቢሰበሰብ መልካም ነው ብዬ አስባለሁ። አጭሩ አማርኛ ማለት ነው፣ የሚወከሉ ካሉ ከመቀዶኒያ መጥተው ዝም ብሎ ግን ቃል ተገብቶ እንደ ፈን ተደርጎ ከታለፈ ነገም ጥሩ ስም አይኖርም ብዬ ስለማስብ ማለት ነው። ለሌላው ይሄን ለማለት ነው። ተመሳሳይ ነገር ነው። እንደውም ያሰብነው እኛ በቃ በደንብ በተጠናከረ ሁኔታ እንትን አድርገን ደህና ነገር እስኪሰብሰብ አድርገን ሊሚት ሴት ብናደርግና አይ ዶንት ኖ ምን ያህል ማድረግ እንደምንችል አላውቅም። ግን ቀከር ያለ ገንዘብ መሰብሰብ ብንችል እኔ በትንሹ አስር ሚሊዮን ያህል መሰብሰብ እንችላለን ብዬ ተስፋ አደርጋለሁ። እንደዛ ማድረግ የምንችል ቢሆን ሰብሰብ አድርገን ለአስር ሚሊዮን ማ አትልፋ እንዳትለኝ ፊራ፣ ጸሎት ላይ አንዷ ሴትዮ የሁለት መቶ ብር ጸሎት ትጸልያለች ተንበርክካ እና ከጎኗ ሀብታም ሰውዬ ተንበርክኮ ቤታዊ የቤት ኪራይ ሁለት መቶ ብር ጎደለኝ ስትል በእናትሽ ኔትወርክ አታጨናንቂ ብሎ አውጥቶ ሁለት መቶ ገጫት ይባላል። እና ለዚህ ብላችሁ ኔትወርክ አታጨናንቁ እንደማትሉ ተስፋ እናደርጋለን። ግን ሰብሰብ ብለን ዳጎስ ያለ ነገር እንላክ። ስማቸውም ስለተጠራ ጥሩም ነገር ስለሆነ በዚሁ ሴሌብሬት እናድርግ ነው የምላችሁ። ግን እኔ በተ አጋጣሚ መናገር በፈለገው ምንድን ነው ቻሌንጁን የሰጠሁት እኔ ነኝ እና የጠራሁት ተቋም ለኢትዮጵያ ምሳሌ ሊሆን የሚችል ግንባር ቀደም የሆነ ብዙ አረጋውያንን የያዘ ዝም ብዬ አይደለም የጠራሁት ኦነስሊ። ማለት ምክንያቱም ትልቅ ዋጋ መስዋዕትነት የተከፈለበት ቀይ መስመር፣ ለኢትዮጵያውያን ሁሉ ቀይ መስመር የሆነ ሁሉም ኢትዮጵያዊ ተረባርቦ ሲታገዝ የነበረና ሊረዳ የሚገባው ተቋም፣ ዝም ብሎ ዝም ብሎ የሆኑ የሰፈር ስብስብ ተቋም አይደለም። የጠራት የኢትዮጵያዊ ምሳሌ በሀገር በቀል የሆነ ኤንጂኦ ብዙ ጊዜ እርዳታ የሚታወቀው የውጭ ተቋም እንደ ወርልድ ቪዥን ኤንጂኦ ምናምን፣ ይሄ ደግሞ በሀገር ልጅ በሀገር ሰው የተመሰረተ ትልቅ ተቋም ስለሆነ ለጫወታ ወይ ደግሞ ለድራማ ወይ ደግሞ እንዲሁ ለመሟሟቂያ አይደለም ተጠርቶ የነበረው። ስለዚህ አሁን እናንተ በቻሌንጁ ላይ አስገባ አስገባ መባባልም አልነበረብንም፣ ግን መሆን ያለበት እናንተ ወደ ውሳኔ መታችኋል። ሰው እየተጨመረ ምን ነው የሚመጣው? እኔ እዚህ ማደሬ ነው እንትን ከሆነ። ስለዚህ ምንድነው? እኔ መኪና ውስጥ ነው ያለሁት። ቅዝቃዜ ቅዝቃዜ ቦታው በረዶ ቦታ ስለሆነ ቅዝቃዜ ነው። ስለዚህ እናንተ እኔ ቻሌንጁን አቅርቤ ነበር። ቻሌንጁ ያው እንትን ስለሆነ እናንተ የምትፈልጉትን ነገር እኔም ይህንን ተቋም ስለጠራ እኔ አካውንት ወስጃለሁ በነገር ተደዋውለን ምናምን እዛ ያሉትን ሰዎች እዚህ አሜሪካ የምትኖር የነበረችም የመቄዶኒያ ተወካይ ባለፈው ጊዜ በስልክ ተነጋግረን ተገናኝተን ስለነበረ እንደዚህ አይነት አሰራር ስላለ አሁን ማንም ማንም የሆነ እኔ ሞቅ እንድታደረጉኝ ምናምንም የሆነ ፍራኦል እንዲያለ ቻሌንጅ እንትን አርጓቸው ምናምን እንዲባል ሳይሆን ያ ተቋም መረዳ ስላለበት ያ ተቋም ፎከስ መደረግ ስላለበት ነው ፊቴን ወደዛ ያዞርኩት እና የሆነ እንትን ለማለት አይደለም። ስለዚህ ወንድሞቻችን ሌሎችም አሁን ዮኒ እንዳለው ከሆነ ሰብሰብ ብለን ልንሰጥ ነበርን ያለው እንግዲህ ሰብሰብ ብሎ ሊሰጡ የነበሩ ሰዎች አሁን ጨምሮ ሀያ ሺውን ሰብሰብ ብሎ ማምጣት ሳይሆን ሞቅ አድርገው ጨምሮ መቶ አድርሰው መስጠት የሚችሉበትን ሁኔታ መፈጠር አለበት ብዬ። ምክንያቱም ለሹ እኛ የምንደሰት ሁለ መቀደናያቸውም ደስ ይበላቸው ነው የምለው። አመሰግናለሁ ወንድሞቼ። እዛም ላይ እንደምናይሽ ተስፋ እናደርጋለን። አይ ኖ ኖ ብዙ ጊዜ ሞክራለች፣ አልዋሽም ነኝ መልካምነት ላይ ያደሳጣ ማውቃት ያ በተለይ መቄዶንያ ላይ ብዙ ሰው እንደ ኢቢኤስ አልተሳተፈም። እንደ ሰይፉ ፋንታውን መማር መታ እሷን ጠይቀዋት። እኔም ደግሞ እንደማይሳተፉ ስለማቅ ብዙም ማልመጠ ይብን እኔን ሁላ ጠይቃኝ ነበር፣ ሳይሆን ብዙ ሰው የለም እና በቃ ዝም ብሎ ጉንጭ ማልፋት ሆነብኝና አልሄድኩኝም፣ አልዋሽም መማረሻ ጋር ማለት ነው እና የዛኔ ግን እንዳልኩ ኢቢኤስ ተደረገ። ቲክታክ ላይም እንደዛ መስሏቸዋል። እና ዲፍረንት ዌይ ስትሞክር እዚህ ኩላሊቱ ለፈነዳ፣ ለበጠ፣ ለቆሰለ እንጂ መቅዶኒያ እንደዚህ ይደረጋል ሲባል ብዙም አቴንሽን አልሰጡም። ያም ይመስለኛል። ኤኒዌይስ ወደ ኤርሚሻ ሳ የማህበር ቴዲ ዮኒ ከቅርታ ጋር ማህበር እርዳታ ውስጥ አልገባም። ለምን ስሜ አያምርም? እንዳልኳቸው ነው ቀደም እንኳን ውተታቸው እንደፍቼ እንዲሁም ስሜ አያምር ማለች ድመት እንደለው የማህበር እርዳታ ውስጥ ኔቨር ኢንቮልቭም አላረግም፣ መግባትም አልፈልግም። ራሴ የቻልኩትን መስጠት ያለብኝን ነገር ምክንያቱም ከእነሱ ጋም ተነጋግሬ፣ በስልክ ምናምን ተነጋግሬ ስላለው እኔ የምፈልገውን ነገር አድርጋለሁ። የማህበር ግን ውስጥ ኢንቮልቭ አድርጌ እንዲህ ነው እንዲህ ነው ማለት አልፈልግም። እኔ የራሴ ማህበር ያለ ሰው አለ። ማህበር እኮ የለም። ይሄ እንዲህ ላይ እዚህ አስገቡ እዚህ አስገቡ የሚለው ላይ እዛ ውስጥ የለውም። እዛ ቀጥታ መቄዶኒያ አካውንቱ አላቸው የራሳቸው አካውንታቸው። ምናልባት መማር ከዚህ በፊትም እንትን ስላደረኩኝ አለኝ አካውንታቸው። በጣም እዛው ላይ ነው የምናደርገው። ስለዚህ አሁን እኔ የምትሉት ነገር የለም። በዚህ ጨርሳችኋል ይመስለኛል። ስለዚህ እኔ እናዘጋጃለን። የዛን ቀን አንተም ኦሬዲ አድርገህም ከሆነ ወይም ደግሞ ባይዘን የምታደርግ ከሆነ በአካውንታቸው አስገብቼላቸዋለሁ። ይሄን ያህል ብለህ አንተም ብታሳውቀን ያበረታታናል ነው። እኛም ለወደፊት እኔ ቻሌንጁን እንትን ብያለው። የቻሌንጁ ታጥፍ። ስለዚህ እናንተ የፈለጋችሁትን አስገቡ። እኔ ለሚዲያ ፍጆታ ይሄን አክል አስገብቻል፣ ይሄን አክል አስገብቻል። ምክንያቱም የእኔ ይሄን አክል አስገባ ለጉራ ነው ያስገባው፣ ለገጽታ ግንባታ ነው ያስገባው፣ ለምንድን ነው ያስገባው ስለሚባል እኔ ራሱ እነሱን ፍራኦል ስንት አስገባላችሁ ብላችሁ እነሱ ከነገሯችሁ ይንገሯችሁ። እኔ ግን እዚህ ጋር መጥቼ ኤን አክል አከለ አስገባዋለል ምክንያቱም ለሳክስ ነው፣ ሳክሳም ነው፣ ውሸታም ነው እንደዚህ ነው የሚባል። ስለዚህ ይህን ነው ምለው። አመሰግናለሁ። ሁላችሁንም ወዳችኋል። አፄ ዘራ ያቆብ በድጋሚ ሰላም ብያለሁ። ምክንያቱም አፄ ዘራ ያቆብ የማረሳቸው ወዳጆቼ ናቸው። የክፉ ቀን በጣም ህዝ ላይ ለእውነት የቆሙ እውነት ነው። ምን በአስራ አንድ ሺህ ሰው ፊት እዮዳብ በረዳ ፓስተር ነው ወይስ ንጉስ እዮዳብ